ሰላም ጤና ይስጥልን ውድ ቻናላችን ተከታዮች እንዴት አላችሁ እያልን፣ የዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማረኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎች የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን መማር መከታተል ይችላሉ። እሺ ውዴ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን የአማረኛ እና የእንግሊዘኛ ሀሆ ፊደላትን ቃላትን አገጣጥማችሁ ለመጻፍ መጀመሪያ እነዚህን ማወቅ ግድ ስለሆነ እነሱን ይሆናል ይዘንላችሁ የመጣን አንድ አንድ ሁሎችን እናያለን ማለት ነው። ማን እንደማን እንደምትነበብ በእንግሊዘኛ እና በአማረኛ ሁለቱንም እያስተያየን እናያለን። እሺ ይቺ ማን ነች ይቺ ዘ ነች ዘ ዙ ዚ ዛ ዜ ዝ ዞ ይህን አገናዝባችሁ ለማየት ወይም ደግሞ ለማወቅ ከዚህ በፊት ወይ እንግሊዘኛውን ወይም ደግሞ አማረኛውን አንዱን የምታውቁት ይመረጣል ግን በአጭር ጊዜ ለማንበብ ለመጻፍ ከፈለጋችሁ እነዚህን አንድ ባንድ ማየት ያስፈልጋል ማለት ነው። እሺ እንደ ዘ በቋሚነት የምትነበብ ማነች? እንደ ዘ በቋሚነት የምትነበብ ዜድ ነች። ይኸው አንድ እስከ ሰባት ስናየው በሙሉ ዜድ ነች። የተቀያየሩ ሙኖች ናቸው፣ አናባቢዎች ወይም ደግሞ ባውሎች ማለት ነው። ባውሎች ናቸው የተቀያየሩ ዜድ ኢ ዜድ ኢ ዘ ዜድ ኢ ዘ ዜድ ዩ ዙ

ይህንን እኔ ታድርገን እናነባዋለን ማለት ነው። ዘ ዙ ዚ ዛ ዜ ዝ ዞ። ልክ ይሄኛውንም በተመሳሳይ እንዳነበብ ነው ማለት ነው። ዛ ብለን ለመጻፍ ስንፈልግ ዜድ ዲ ኤ ብለን ከጻፍነ ዛ ብለን እንጽፋለን ማለት ነው። ዛ ለምሳሌ ሌላ የምንጽፍ ከሆነ ለምሳሌ ዛሬ ብለን ለመጻፍ እንፈልግ ዛ፣ ዜድ ኤ፣ ሬ ስንል ደግሞ አር፣ አይ፣ ኢ ዛሬ ብለን ጻፍን ማለት ነው። እሺ እቺ ደግሞ ዠ ነች። ዠ፣ ዡ፣ ዢ፣ ዣ፣ ዤ እንደ ዥ የምትነበብ ዜድ ና ዋይ በቋሚነት ይነበባሉ ማለት ነው። በቋሚነት ይነበባሉ ዜድ ና ዋይ። ዜድ ዋይ ኢ ዥ ዜድ ዋይ ኢ ዥ ዜድ ዋይ ዩ ዜድ ዋይ ዩ ዥ ዜድ ዋይ አይ። ይህ ሶስተኛ ፊደሎች አብዛኛው አናባቢቱ ማናት አይናት የምትሆን ማለት ነው። አይናት

ኢ ዤ ብለን እናነባዋለን። ይህ ባንድ ላይ ማለት ነው። ባንድ ላይ ሁሉ እንደዚች ዤ ብለን እንደምናነባት፣ ይህንም ባንድ ላይ ነው ዤ ብለን የምናነበው ማለት ነው። እሺ ዜድ ዋይ ደግሞ ስድስተኛ ፊደል ዥ፣ አናባቢ የለውም ማለት ነው። ምን የለውም? አናባቢ የለውም። ስለዚህ ዜድ ዋይ ዥ ብለን እናነባዋለን። ዜድ ዋይ ኦ፣ ዜድ ዋይ ኦ፣ ዦ፣ ዦ ብለን እናነባዋለን። ያው ስናነበይን ዣ ዣ ብለን እናነባዋለን። እሺ ሌላኛው ደግሞ ደ ነው። እንደ ደ ምትነበብ ዲ ነች። ሌሎች ከአንድ እስከ ሰባት አናባቢዎችን መጻፍ ነው። ሀሁን ለመጻፍ ወይም ደግሞ አናባቢ ሀሁን ስንጽፍ ወይም ደግሞ አናባቢዎችን ካወቅነ ከዛ በኋላ በቀላሉ አንደኛ አናባቢ፣ ሁለተኛ አናባቢ፣ ሶስተኛ አናባቢ፣ አራት፣ አምስት ብላችሁ በቅደም ተከተል ከያዛችኋቸው እስካሁን ድረስ ያየናቸው አልተቀያየሩም። አንደኛውም ኢ፣ ሁለተኛው ዩ፣ ሶስተኛው አይ፣ አራተኛ ኤ፣ አምስት አይ ኢ፣ ስድስት ተነባቢ ብቻ ነው። ስድስተኛ ፊደል የለውም፣ አናባቢ የለውም። ሰባተኛ ኦ ነው። ስለዚህ ዲኢ ደ ዲኢ ደ ዲዩ ዱ ዲዩ

እናነበዋለን። ዲ ኦ ከሆነ ደግሞ ዶ። ዲ ኦ ዶ። ስለዚህ ይህን ስናነበው ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ እንደዚህ አድርገን በቀላሉ ማለት እንችላለን፣ መያዝ እንችላለን ማለት ነው። ሌላው ደግሞ ጀ ነው። ጀ እንደ ጀ የምናነበው

ኤ ጃ አይ ኢ ስድስተኛ፣ አሁንም አናባቢ ስለሌለው ብለን እናነባዋለን ብለን እናነባዋለን። ኦ ጆ፣ ኦ ጆ። ስድስተኛ ፊደሎችን ስናይ በሙሉ አናባቢ የላቸውም ማለት ነው። ስለዚህ ሰባተኛ ደግሞ ጆ ብለን ስናነብ ኦ ጆ ኦ ጆ ብለን እናነባለን። ይህን ስናነበው ጄ ጁ፣ ጂ፣ ጃ፣ ጄ፣ ጂ፣ ጆ እኛውም በተመሳሳይ ማለት ነው። እሺ እቺ ደግሞ ማነች? ገ እንደ ገ የምትነበብ ማናት? እንደ ገ የምትነበብ ጂ ናት። ጂ

ስድስተኛ ፊደሎች ምን ናቸው? አናባቢ የላቸውም ብለናል። ማለት ነው። ይህን መርሳት የለባችሁም። ግ ጂኦ ጎ ጂኦ ጎ ይሄን ስናነበው ገ ጉ ጊ ጋ ጌ ግ ጎ። ስለዚህ ይቺ ገ ብለን ስናነብ ይችኛን ተመሳሳይ እንደዚህ እናነባታለን ማለት ነው ገ ጉ ጊ ጋ ጌ ግ ጎ። እች ደግሞ ማነች? እቺ ጠናት። ጠ ጠ ጡ ጢ ጣ ጤ ጥ ጦ። እሺ እንደ ጠ ምትነበብ ደግሞ ቲ ነች። ቲ ቲ ቲ ኤ ቲ ኢ ጠ

ጥ ብለን እናነባታለን። ቲ ኦ ጦ ቲ ኦ ጦ። ስለዚህን ስናነበው ጠ ጡ ጢ ጣ ጤ ጥ ጦ እንደዚህ እያደረግን መለማመድ እንችላለን ማለት ነው። አንድ ባንድ እየጻፋችሁ እያነበባችሁ ትለማመዳላችሁ ማለት ነው። በኦንላይን መማርና መከታተል ለምትፈልጉ ደግሞ ከታች ያለው ስልክ መደወል ትችላላችሁ፣ በኢሞ፣ በቴሌግራም፣ በዋትስአፕ። ለዛሬ ዘንላችሁ የመጣን ይመስላል። በሌላ ቪዲዮ ውስጥ እንገናኝ። መልካም ጊዜ፣ ሰናይ ቆይታ።